ከገብስ ዳቦ ውጭ መብላት አይ፣ ኢትዮጵያ ቢሆን ሆን የጤፍ እንጀራ ይቻላል። አንድ ቁርጥ እንጀራ ይላል። ዳይት ብ ላይ ኢትዮጵያ ቢሆን አንድ ቁርጥ እንጀራ። ኢትዮጵያ ውስጥም ዳቦ ሲያምራችሁ የገብስ ይየን አድርጊበት፣ ለሽታው አሳው ላይ በበርበሬ ተመችቶኛል። ሙጅር አደረግበትም። በበርበሬ ቀለሩ እራሱ ቀይ ይሆናል። እዛ ማይክሮዌቭም ሞቆ እኮ ነው። ባይሞቅማ ይሄ ድንጋይ ነው። ሞቆም እኮ ነው እንደ ደረቀው አብዬ። ዳይቱስ ምንድን ነው? ስሙን አላውቀውም እኔ ታይቁኛል። የዳይቱ ስም ብዙ አይነት ዳይት አለ። ስሙን ምንድን ነው ይኛል አላውቀውም ቆየ ዳይቱን ስም ልጠይቃት እንትናል ዳይት ፕላኑ ነው የሰጣችኝ እሷ ገዝታው ነው ከባለሙያ አምስት ሺህ ብር ነው የሚሸጠው ዳይት ፕላኑ ገዝታው ለእኔ ግን በነፃ ነው የሰጣችኝ እኔም ቢ ፕላስ እሷም ቢ ፕላስ ሆ ዳይት ፕላኑ ነው ስሙ እንድነው ማሬ እንዴት ነሽ? ሰላም ነው። የዳይት ፕላኑ ግን ስም አለው። ብዙ ሰዎች ስሙ ምንድን ነው ይሉኛል እና እኔ ደግሞ አላውቀውም። ስም ካለው ንገሪ። ቴሌግራም ላይ ሆን ስትነግረኝ እነግራችኋለሁ። ስንዴት ሶስት ብቻ ጋይስ። ግን በ15 ቀኑ ሶስት ነው በዚሁ ከቀጠልኩኝ በወሩ ስድስት ልቀንስ እችላለሁ፣ ፈጣሪ ከረዳኝ በሁለቱ ወር ውስጥ ደግሞ 12። ስለዚህ የምፈልገውን ኪሎ መቀነስ የምፈልገው 12 ኪሎ ነው በሁለት ወር ውስጥ። ፈጣሪ ከረዳኝ ከተሳካልኝ 12 ኪሎ ልቀንስ ይችላል። አባይ የሚቢት አድርጌበታለሁ። የተቀቀለ እንቁላል እና እንትን ፍቅሪ ቡና እንጠጣ። ቁስን ጠገብክ

ስትሆን አባት ዓርብና ቅዳሜ ደስ ይላል ቤቱ። አይ ፊል ላይክ በፊት አባታችን ቤት ሲውል የሚሰማን አይነት ስሜት ይሰማኛል። በዓልም ይመስለኛል አንተ ቤት ስትውል። ሁሌ ስለማናገኝ ነው ቢዚ ስለሆንክ። አንተ ስትኖር በዓል ይመስለናል ቤቱ እኔና ልጆች ደስ ይለናል። ሳነበው ወላሂ የምትችው አልመሰለኝም ነበር አልኩት። ቁርጭ መነሳት የምታውቂው ጥብስ በቂል ሰርተሃል ነው። ጥብስ በቂል ነው። እኔ የገብስ ዳቦ በተካከለ መዘላ ጥብሱን ጥርግ አርጎ በልተው ሽታው ራሱ ደስ ሲል ምን

ምናምን ምታይ ነው እ ምንድነው ግንባር ላይ ወጣባት? ምን መቶበታል? ወድቃ ነው የሚፈላው? ጠባሳ እንዳይሆን ባየሁት ቁጥር ልቤ የሚሆን ፍቅሬ ልሁን። ጠባሳ ነው የሚመስለው። በምን አወቅ? ምን የልጅ ቆዳ ነው

ግንባሯ ባሯ ምን ሆናል? እንደናገርኩ እኮ ወድቃ ነው። እያለቀሰች ነው። በጣም ተጨማለቅ ታዋት። ፓፒ ኖኖ፣ እንደዚህ ጨምላቃ እንድትሆን አልፈልግ። ሲቆጡት የሚያለቅስ ልጅ ነገር ታልቅስ። ፓፒ በማየሙት ስታለቅስ አታናግራት። ታልቅስ፣ ጨምላቃ፣ አልቅሳ ስጨርስ ሆሞ እንኳን ትስራህና ሲያለቅሱ አታባብላቸው ፓፒ ፕሊስ ልጆቹን አታበላሻቸው። ማልቀስ ይቻላል። ያም አይኗን ባቀራት ለምን እንደዚህ ትለታለህ? እኔ አልፈልግም ሲያለቅሱ እንዲታየቁ። ፍሪ ፕሊስ ማልቀስ፣ እዚህ ቤት ሙሉ ነፃነት አለ።

ውዶቼ የማሮች ፍቅሮቼ፣ ሰላም ለዓለም ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ማንም ሰው አይክፋው፣ እዚህ ምድር ላይ ማንም አይዘን፣ ሁሉም የሰው ዘር በሙሉ ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር። ትዳር የምትፈልጉት ወንድሞች ፈጣሪ የተባረከ ትዳር ይስጣቸው። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድን ፈጣሪ ልጆቻችንን ያሳድግልን። አረ ሙዚቃና ምርቃት አንድ ላይ ሄድን። በውዛ አድግልኝ ሙዚቃ ፊቸሪንግ እየገባ እዚጋ ምርቃት አይሆንም። ጋይስ እንትን ማለት ነው፣ አሁን የሰራሁትን ቪዲዮ የአንዲት እናት ቪዲዮ ለእናት አምላክ ብላችሁ እናቶቻችሁን መቼም እናቱንም አይወድ የለም። ለእናታችሁ ብላችሁ ሄዳችሁ ቪዲዮን ሼር ዱዌት ሪፖስት አድርጋችሁ እኔ እርዳታ ሰብስብ ሂድ ነበር ያለች ሕክምና ማስረጃዋን አይቻለሁ። ግን በጣም ብዙ ወረፋ ስላለብኝ ልሰበስብ አልችልም ምን ላድርግልኝ ስላት ሺ ቢያንስ አካውንቱ የለጥፈሽ ቪዲዮ ስር በይልኝ ብላኝ ነው። ልጇ አና ትባላለች። ገብታ ገፅት ላይ ጠይቃል። አቅሜ ቪዲዮ መስራት ነው። ቪዲዮን ሰርቼ እላታለሁ። አካውንት ነበሩን ለጥፍ ያለው። እባካችሁ ገንዘብ እንኳን መርዳት ባትችሉ ለሚረዳ ሰው አድርሱላት። ሼር ሼር ሼር አድርጉላት እባካችሁ በጣም ታሳዝናለች። ገና አራስ ህፃን ይዛ ነው ሁለት ኩላሊ እ እሺ የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ ድረስላቸው። የሞቱትን ነፍስ ይማርልን። እርጉዞችን ፈጣሪ በሰላም ይገላግላችሁ። ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም እድሜ ሰጥተው የልጆቻችንን ቁም ነገር በአይናችን ያሳየን። ምንቀረው ስራ የሌላችሁ ፈጣሪ ስራ ይስጣችሁ ያዘናቸው ፈጣሪን ባችሁን ያብስላል። ማንም ሰው አይክፋል። ሁሉም የሰው ዘር በሙሉ ደስተኛ ይሁን። በቃ ችግር የምንሰማበት ጊዜ ያብቃና የፍቅር ታሪክ ብቻ እንስማ፣ ሰላም ብቻ እንስማ፣ ፍቅር ብቻ በቃ። ለዓለም ሰላም፣ ለዓለም ቴንኪው። ማለቴ ምን ቀረ አይደል? ሁሉም ነገር ነው የምንነጠ ጤና ነው፣ እድሜ ነው፣ ሰላም ፍቅር ነው፣ ትዳር ነው፣ ሁሉም ነገር ነው።